ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች ለዛሬ ይችላችሁ የመጣውት የአማርኛ ጠቃሚ ሆኑ ቃላቶች ማለት ነው። ቃላቶቹ የመጀመሪያው እዚህ ጋር የምታዩት የመጀመሪያው ምንድነው? የሀገር ስም ነው። አሁን የተለያዩ የሀገራት ስሞች አሉ። እዚህ ጋር ከኢትዮጵያ ውጭም ኢትዮጵያ ውስጥም ያሉ የሀገር ስሞች ጽፌላችኋለሁ። ሁለተኛው ደግሞ እዚህ ጋር ያለው ደግሞ የምታዩት ምንድነው? የሰው ስም ይላል። እዚህ ጋር የሰው ስሞች ማለት ነው። የሴትም የወንድም የሰው ስሞችን አምጥቼላችኋለሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በትትና እየጋበዝኩኝ ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ እያደረጋችሁ ለጓደኞቻችሁም ሸር ማድረግ እንዳትረሱ። ምክንያቱም ይሄ ወሳኝ ትምህርት ስለሆነ በየቀኑ አንዳንድ ቪዲዮዎችን እለቅላችኋለሁ ማለት ነው። ስለዚህ ቪዲዮዎቹን በደንብ እንዲደርሳችሁ እናንተ በደንብ አድርጋችሁ እንድታነቡ ለጓደኞቻችሁ ሸር አድርጉ፣ ሳብስክራይብ አድርጉ። ዋናው ነገር ደግሞ ምንድን ነው እኔ ጋር እዚህ በተለየ ደግሞ በቀጥታ በኦንላይን ማለት ነው በኦንላይን አስተምራለሁ። በኦንላይን አስተምራለሁ። መማርያ የምትፈልጉ ተማሪዎች ካላችሁ በቀን አንዳንድ ሰዓት በሚመቻችሁ ሰዓት ጧት ላይ ሊሆን ይችላል፣ ማታ ላይ ሊሆን ይችላል፣ ቀን ላይ ሊሆን ይችላል። እናንተ ስራ ጨርሳችሁ እረፍት ስትሆኑ ከምኝታችሁ ሊሆን ይችላል። ከእረፍታችሁ አንድ ሰዓት ትማራላችሁ ማለት ነው በኢሞ ዋትሳፕ፣ ቴሌግራም። ስለዚህ እዚህ ጋር ስልክ ቁጥር አስቀምጨላችኋለሁ የምደውሉበት ኢሞ ዋትሳፕ፣ ቴሌግራም የምደውሉበት ስልክ ሁለት ሃምሳ አንድ ዘጠኝ 18 32 00 42 251 9 18 32 00 42 በሚለው ስልክ ቁጥር እየደወላችሁ ማናገር ትችላላችሁ። ትምህርታችሁን ትጀምራላችሁ። ምክንያቱም ይሄ ወሳኝ የሆነ ትምህርት ስለሆነ አልችልም እንዳትሉ ከመጀመሪያው ጀምራችሁ ከፊደላት ጀምራችሁ መማር ትችላላችሁ ትችላላችሁ። የማይሆን የለም ማንም ሰው ተምሮ ስለሚደርስ ማለት ነው። ስለዚህ ትችላላችሁ ተማሩ ወደኋላ እንዳትሉ። በዚህ ምክንያት አልችልም በሚል ምክንያት ማለት ነው። እኔ ጋር አማረኛ እንግሊዘኛ በግልም በግሩፕም መማር ትችላለች። የፈለጋችሁትን ትምህርት ብቻ ጠይቁኝ መማር ትችላላችሁ። ሁለት ሶስት እየሆናችሁ በአንድ ላይ ከመጣችሁ ደግሞ ቅናሽ ነው ማለት ነው። በግሩፕ ትማራላችሁ፣ በግልም እንደፈለጋችሁ በሰዓታችሁ እያመቻቻችሁ ትማራላችሁ። አሁን ቀጥታ ወደ ቪዲዮ ሊድ እና ቪዲዮ ላንብብላችሁ ከመጀመሪያው ስጀምር ጀምር ምን ይላል የሀገር የሀገር ስም የሀገር ስም ይላል። እዚህ ጋ ያለው የሀገር የሀገር ስም የሀገር ስም እዚህ ጋ ወደታች ያሉት የሀገራት ስም ናቸው ማለት ነው። የመጀመሪያው አዲስ አዲስ አበባ በአንድ ላይ ማለት ነው። አዲስ አበባ ውጭ ሀገር ሁኑም በስደትም ሁኑ ኢትዮጵያ ውስጥም ሆናቸው አዲስ አበባ ሲባሉት ትሰማላችሁ። ስለዚህ አዲስ አዲስ አበባ አዲስ አበባ። ሌሎቹ ግን አንዳንድ ናቸው። አሜሪካ፣ አሜሪካ፣ ዱባይ፣ ዱባይ፣ ጆርዳን፣ ጆርዳን፣ ቤሩት፣ ቤሩት፣ ሳዑዲ፣ ሳዑዲ። አሁን እዚህ በታች ያሉት ደግሞ ኢትዮጵያ ውስጥ ያሉ ከተሞች ናቸው ደሴ ደሴ ሀዋሳ ሀዋሳ ባህርዳር ባህርዳር ሆሳእና ሆሳእና ጅማ ጅማ የሚሉ ናቸው ማለት ነው። አንድ ባአንድ ስናያቸው እነዚህንም አሜሪካ አሜሪካ ዱባይ ዱባይ

ጅማ ጅማ የሚሉትን ነው ጽፌ የመጣሁት። እናንተ ደግሞ ጎንደር ልትሆኑ ትችላላችሁ፣ ውልቂጤ ልትሆኑ ትችላላችሁ፣ ወለጋ ልትሆኑ ትችላላችሁ። በፈለጋችሁን ያላችሁበትን ቦታ መጻፍ ትችላላችሁ። ኮመንት ላይ የራሳችሁ ነገር እችለዋለሁ የሚለውም ማለት ነው። ወደ ሁለተኛው ስመጣ ደግሞ የሰው የሰው ስም የሰው ስም ነው የሚለው የሰው የሰው ስም የሰው ስም የመጀመሪያው ስጀምር፣ መቅደስ፣ መቅደስ፣ ሉባባ፣ ሉባባ፣ አለሙ፣ አለሙ፣ ጀማል፣ ጀማል፣ ጀማል፣ ፍቅር ፍቅርታ ፎዚያ ፎዚያ ደረጀ ደረጀ ሰይድ ሰይድ ቸርነት ቸርነት መሐመድ መሐመድ እሺ መቅደስ መቅደስ ሉባባ ሉባባ አለሙ አለሙ ጀማል ጀማል ፍቅርተ ፍቅርተ ፎዚያ ፎዚያ ደረጀ ደረጀ ሰይ ሰይድ ቸርነት ቸርነት መሃመድ መሐመድ አሁን እዚህ ጋር ደግሞ እዚህ የመጀመሪያው ጋር እናንተ ያላችሁበትን የሀገር ስም ነበር ጻፉ ያልኳችሁ እዚህ ጋር ደግሞ የእናንተን ስም እዚህ ጋር ላይኖር ይችላል መቅደስ ከሌለሽ መቅደስ የሚባል ስም ከሌለ ሌላ ስም ሊሆን ይችላል አበበቻ ሌላ ሊሆን ይችላል አስቴር አልማስ ስለዚህ እዚህ ጋር ጻፉ ስማችሁን ደግሞ ኮመንት ላይ አሁን ትጽፉልኛላችሁ ማለት ነው። አሁን የመጨረሻ ላንብብላችሁ። የሀገር ስም አዲስ አበባ፣ አዲስ አበባ፣ አሜሪካ፣ ዱባይ፣ ጆርዳን፣ ቤሩት፣ ሳውዲ፣ ደሴ፣ ሐዋሳ፣ ባህር ዳር፣ ሆሳእና፣ ጅማ ይላል ማለት ነው። የሀገር ስም እናንተ የፈለጋችሁትን ያላችሁበትን የሀገር ስም ጽፉልኝ፣ ያላችሁ አንደኛ ኮመንት። ሁለተኛ ደግሞ እዚህ ጋር የሚለው ምንድን ነው? የሰው ስም የሰው ስም መቅደስ፣ ሉባባ፣ አለሙ፣ ጀማል፣ ፍቅርተ፣ ፎዚያ፣ ደረጀ፣ ሰይድ፣ ቸርነት፣ መሐመድ። እዚህ ጋር ደግሞ የእናንተን ስም እዚህ ጋር ላይ ኖር ስለሚችል ማለት ነው። የእናንተን ስም ኮመንት ላይ ጽፉልኝ ያላችሁ ማለት ነው። ኦንላይን ለመማር አሁንም ድጋሚ 251918320042 ብላችሁ መደወል ትችላላችሁ። በቴሌግራም ኢሞ ላይ ደውሉ። የምንማረው ኢሞ ነው። ሊንክ አለን። በሊንክ የምንማራለን ማለት ነው። ስለዚህ ለዛሬው ይበቃኛል። አመሰግናለሁ። በሌላ ሰዓት ሌላ ቪዲዮ እመጣለሁ። ቻው